ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ ምስራቅ ልኑር ለልጆቼ ቤት። ክፉ አይንካችሁ። የማታ እንጀራ ይስጣችሁ። ያሰባችሁበት በድረሱ መቤቴ ማርያም ቸሩ መድኃኒዓለም ከክፉ ነገር ሁሉ ይጠብቋችሁ። ዘራችሁ ይባረክ። ያላገባችሁ ፈራሃ እግዚአብሔር ያደርበት ትዳር ይስጣችሁ። ያገባችሁ ፈራሃ እግዚአብሔር ያደርበት ትዳር ይሁንላችሁ። በስራችሁ ሁላ ስኬታማ ሆኑ፣ የማታ እንጀራ ይስጣችሁ። ዛሬ እንግዲህ እግዚአብሔር ያክብርልኝ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ቤተሰብ ሆኑ። ነባሮቹ ላይክ በማድረግ ቪዲዮውን ጀምሩ። ዛሬ ይዤላችሁ የመጣሁት የሮዝመሪ ቅጠል የጤና ጥቅሞችን እንዴት እንደሆነ ክፍል አንድ ለቀቅ የላቸዋለሁ። አሁን ክፍል ሁለት ደግሞ የሮዝመሪ ቅጠል የጥብስ ቅጠል ሻይ እንዴት እንሰራለን፣ እንዴት ይሰራል፣ ምን ያህል መጠን አለው የሚለውን ነው። ይዤላቸው የመጣሁትኝ የሮዝመሪ የጥብስ ቅጠል ሻይ እንዴት እንደሚሰራ አሰራሩን፣ አንድ መካከለኛ ኩባያ ውሃ ማፍላት። ውሃውን ካፈላን በኋላ ግማሽ የሻይ ማንኪያ የሮዝመሪ ቅጠል ደረቅ ወይም እርጥብ መሆን ይችላል፣ ደረቅም ወይም እርጥብ መሆን ይችላል መጨመር እሳቱን ቀንሰን ለአምስት ደቂቃ ማንተክተክ እና ማውጣት ውሃውን ማጥለልና የሚቻል ከሆነ ትንሽ ማር ጨምሮ መጠጣት። ይህንን ሻይ በቀን አንድ ጊዜ ብቻ እና በሳምንት ሶስት ጊዜ በላይ እንዳንጠቀመው ይመከራል። የሮዝመሪ የጥብስ ቅጠል ወይም ሻይ መጠጣት ለጤናችን ምን አይነት ጥቅም ይሰጠናል? ቆዳችን እንዳያረጅ ያደርጋል። በሮዝመሪ ሻይ ውስጥ የሚገኙትን ፓይቶኪ ቆዳችን እንዳይሸበሸብ ያደርጋሉ። በብጉር እና በፀሐይ ምክንያት ቆዳችን ላይ የሚፈጠሩ ጥቋቁር ምልክቶችን እንዲጠፉ እና ፊታችን እንዲጠራ ያደርግልናል። ሁለተኛ የማስታወስ ችሎታችንን ያሳድጋል። የሮዝመሪ ሻይ ውስጥ የሚገኘውን ካሮሲን አሲድ የተባለውን ንጥረ ነገር ማስታወስ ችሎታን በማድረግ እና የነርቮቻችንን ጤና በመጠበቅ የሚታወቅ ነው። እድሜያችንም እየጨመረ በሄደ ቁጥር የሚፈጠረውን የመርሳት ችግርና ከመርሳት ጋር ተያይዞ የሚመጣውን አላይዛይመር በሽታ ለመከላከል የሮዝመሪ ሻይ በጣም ጠቀሜታ አለው። ካንሰርን ለመከላከል ይጠቅማል። በሮዝመሪ ሻይ ውስጥ የሚገኙ ሮዝመሪን እና ካፊክ አሲዶች የካንሰርን የመከላከል ይጠቅማሉ። በተለይ ደግሞ ለትልቁ አንጀት ካንሰር፣ ለጡት ካንሰር እና ለደም ካንሰር መድኃኒት ሊሆን እንደሚችል የሚጠቁሙ ጥናቶች በበቂ እየወጡ ነው ያሉት። የምግብ መፍጨትን ያጠፋል። የምግብን መፈጨትን ያፋጥናል። በምግብ አለመፈጨት በሆድ መነፋት እና በሆድ ድርቀት ለሚሰቃዩ ሰዎች የሮዝመሪ ሻይ ፍቱን መድኃኒት ሲሆን ሊሆን ይችላል። የሮዝመሪ ሻይ አንጀታችንን በማረጋጋት የሆድ መነፋት ጋዝ እንዲቀንስ ያደርጋል። በተጨማሪም በውስጡ ካሬኒሲክ አሲድ ስላለው በአንጀታችን ውስጥ ያሉትን ጤናማ ባክቴሪያዎች ያበረታታልናል። አምስተኛ የበሽታ መከላከል አቅማችንን ያሳድጋል። በሮዝ መሪ ሻይ ውስጥ እንደ አንደ ቫይታሚን ሲ፣ ቫይታሚን ኤ፣ ፖታሲየም እና ማግኒዚየም እና ካልሲየም የመሳሰሉ ለጤናችን ጠቃሚ የሆኑና በሽታ የመከላከል አቅማችንን የሚያዳብሩ ንጥረ ነገሮች ይገኛሉ። በተለይ ደግሞ ቫይታሚን ሲ የበሽታ መከላከል አቅማችንን ከማሳደጉም በላይ በባክቴሪያ እና በቫይረስ የሚመጡ በሽታዎችን ይከላከላልናልናል። አይንን ጤና ይጠብቃል። በሳንፈርስ እና በርሃንም ብርሃንም የምር ተቋሞች የተደረገ ጥናት በሳንፈረድ እና በረሃመ የምርመራ ተቋሞች የተደረገ አንንድ ጥናት እንዳሳየው ከሆነ በሮዝመሪ ሻይ ውስጥ ያለው ካርነሲክ አሲድ የተባለው ንጥረ ነገር አይናችንን ጤና ይጠብቃል። እንዲሁም ከእድሜ ጋር የሚመጣውን የአይን እይታ መቀነስ እንዲስተካከል ያደርጋል። የሰውነት መቆጣትን ይቀንሳል። የሮዝመሪ ሻይ እንታይ ኢንፍሎሜቶሪ ነው በማለት በሰውነታችን ውስጥ የሚነሱ መቆጣቶችን፣ ህመሞችን ያስታግሳል። በተለይ ደግሞ በጡንቻዎችና በመገጣጠሚያ እና በጅማቶቻችን ላይ የሚነሱ ህመሞችን ማስታገስ እና ለማዳን ጠቃሚ ነው። የአፋችን ጠረን ጥሩ ያደርግልናል። በአፋችን ውስጥ ባሉ ባክቴሪያዎች ምክንያት የአፋችን ጠረን መጥፎ ሊሆን ይችላል። የሮዝ መሪ ሻይ መጠጣት ግን እነዚህን ባክቴሪያዎች ከአፋችን ውስጥ ያጠፋል። ስለዚህ የአፋችንን ጠረንና የአፋችንን ጤና ያስተካክላል። የስኳር መጠናችንንም ያስተካክላል። የሮዝ መሪ ሻይ ውስጥ ካፊን፣ ካርኖሲል እና ሉቲን የተባሉ ንጥረ ነገሮች ይገኛሉ። እነዚህ ነገር ንጥረ ነገሮች የልባችንን ጤና ከመጠበቅም ባሻገር በሰውነታችን ውስጥ ያለውን የስኳር መጠንም ያስተካክላሉ። ውድና የተከበራችሁ ቤተሰቦቼ ብዙውን ጊዜ ማለት ነው ዶዙ ስለማይታወቅ ነው፣ አሁን ደግሜ አሰራሩን የነገርኳችሁ በአንድ መካከለኛ ኩባያ ውስጥ ቅጠሉን መልምላችሁ ማለት ነው ግማሽ የሻይ ማንኪያ የሮዝመሪ ቅጠል ነው መጠቀም የምትችሉት ማለት እንደዚች እዚች አሁን ኩባያዋ ውስጥ ያለችውን ያህል ነው መጠቀም የምትችሉት እንጂ ከዛ የበለጠ መጠቀም አትችሉም። ሮዝመሪ ማለት ነው በምግብነት ብትጠቀሙት እኔ እመክራለሁኝ። ብዙን ጊዜ ምግባችንን ስንሰራ ትንሽ እየበጥሳችሁ ብዝ ጨምሩ። ሽሮ ላይ ምንም እንደ ቅመም መልክ ስለሚሰራ ግን ብዙን ጊዜ እንደ ቅመም ስለሚጠቀሙት ግን እንደዚህ አይነት ነገሮች ላይ ስንሰራ ባንጨምረው ጥሩ ጥሩ ነው፣ ግን ሌላ ሾርባ ምናምን እናንተ ምሰሩት ነገር ላይ ግን አርጋችሁ ብትጠቀሙት በጣም ጥሩ ነው። ተጠቀሙ ሳይበዛ፣ በሳምንት አንዴ እንኳን ለመጠጣት ሞክሩ። ሁለቴ ሳይሆን አንድ ጊዜ በሱ ብላም በጣም ጥሩ ነው። በሱ ብላ በጣም ጥሩ ነው። ውድና የተከበራችሁ ቤተሰቦች በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ይሄ ክፍል ሁለት በቀደም ስለምን ለጤና የሚጠቅምና ዛሬ ደግሞ አሰራሩን ይዤላችሁ ነው የመጣሁትኝ። ለጸጉር እድገትም በጣም ጥሩ ነው፣ ቅርንፉድና እሱን አድርጋችሁ ብትጠቀሙ ባትታጠቡትም፣ ከታጠባችሁ ወዲያ ረጥታችሁ ብትተዉትም ሽታው ያማረ ጤናማ የሆነ ጸጉር እንዲኖራችሁ ያደርጋል። ውድና የተከበራችሁ ቤተሰቦች እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ሲያርሳንብቱ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሆኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሆንላችሁ፣ በልጅ ተባረኩ። በአሰባችሁ ሁላ ከኃጢአት በስተቀር ይሳካላችሁ መቤቴ ማርያም ከክፉ ነገር ሁላ ከልጇ ከወዳጇ ጋር ሁና ተጠብቃችሁ፣ የማታ እንጀራ ይስጣችሁ፣ ዘራችሁ ይባረክ። አዲስ ሆናችሁ ሰብስክራይብ በማድረግ አግዙ፣ የነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። አመሰግናለሁ። እግዚአብሔር ያክብርልን።